ከባህር ዳር ጫፍ ከባድ ዱብዳ ተሰምተዋል። አዲስ ስታንዳርድ ጉድ ስሙ ሲል ከጎጃም የተሰማውን መረጃ በፊት ገጹ ይዞ ወጥቷል። ከሰሞኑ በብራቃት በርካታ ንጹሐን መገደላቸው ሲገለጽ የነበር ሲሆን በዛሬው ዕለት ስለ ግድያው ዝርዝር መረጃ ወጥቷል። በተመሳሳይ በጎንደር የከባድ መኪና ሹፌሮች በታጣቂዎች ድብደባና እገታ እገት እንደተፈጸመባቸው ታውቋል። የመከላከያ ሰራዊቱ በበኩሉ በሸዋ የፋኖን ክፍለ ጦር ደመሰስኩ መሳሪያም ማርኬያለሁ ብሏል። በቀዳሚነት እንመለከተዋለን። ዶናልድ ትራምፕ አራት ኪሎ ላይ ፈረዱበት። የነጩ ቤተ መንግስት ጌታና አለቃ ትራምፕ በውሳኔ ለምን አለምን እያመሱት ነው? የውሳኔያቸው ሰይፍ ቀይ ባህርን ተሻግሮ ወደ ኢትዮጵያ ዙሯል። ፕሬዚዳንቱ አራት ኪሎን ብሎም ኢትዮጵያን የሚነካ ፊርማ ፈርመዋል። ሲጠበቅ የነበረው ውሳኔም ዛሬ ይፋ ተደርጓል። ጉዳዩን የተመለከተ ሰፊ ጥንቅር አዘጋጅተናል። ፕሮፌሰር ብርሃኑ ነጋ የኮሎኔል መንግስቱ ኃይለ ማርያምንና ደርግን ታሪክ ደገሙት። ከሰሞኑም በደቡብ ኢትዮጵያ በተፈጸመ ጥቃት የፓርቲያቸው ስም ሲነሳ የነበረው ብርሃኑ ነጋም ትናንት በፓርላማ የደርግን ድርጊት ያስታወሰ እርምጃ እንደሚወስዱ ይፋ አድርገዋል። ውሳኔው በሚመሩት የትምህርት ሚኒስቴር ተቋም ተፈጻሚ የሚሆን ነው ተብሏል። ተሳሙታላችሁ። አሜሪካ በቀይ ባህር ጥቃት ፈጸመች ጥቃቱን ተከትሎ ሰዎች ተገድለዋል ጥቃቱ የተፈጸመው የሀውቲ ቡድን እስራኤል ላይ ጥቃት ለመክፈት መዘጋጀቱን ተከትሎ ነው ተብሏል እንመለስበታለን ጤና ይስጥልኝ ወደ አንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁን እትቆዩ ዘንድ ግብዣችን ነው ከባህር ዳር ጫፍ ከባድ ዱብዳ ተሰምተዋል። አዲስ ስታንዳርድ ጉድ ስሙ ሲል ከጎጃም የተሰማውን መረጃ በፊት ገጹ ይዞ ወጥቷል። ከሰሞኑ በብራቃት በርካታ ንጹዋን መገደላቸው ሲገለጽ የነበረ ሲሆን በዛሬ ዕለት ስለ ግድያው ዝርዝር መረጃ ወጥቷል። በተመሳሳይ በጎንደር የከባድ መኪና ሹፌሮች በታጣቂዎች ድብደባና እገታ እንደተፈጸመባቸው ታውቋል። መከላከያ ሰራዊቱ በበኩሉ በሽዋ የፋኖን ክፍለ ጦር ደመሰስኩ፣ መሳሪያም አርኪያለሁ ብሏል። በአማራ ክልል እጅግ አስጨናቂ ጊዜን እያሳለፈ ይገኛል። በተፋላሚዎች መሀል በሚደረግ የተኩስለው ውጥና ውጊያም ንጹዋን እየተገደሉና የበቀል መወጫ እየሆኑ ነው። ከሳምንት በፊት በርካታ መምህራን ለምን አስተማራችሁ በሚል በፋኖ የመገደላቸው ዜና ሐዘኑ ሳይደርቅ ዛሬ ደግሞ ከጎጃም ሌላ ሳዛይ ዱብዳ ተሰምቷል። ከሰሞኑ ከባህር ዳር በቅርብ ርቀት በምትገኘው ብራቃት ከተማ በርካታ ንጹዋን በፀጥታ ኃይሎች መገደላቸው ሲነገር ነበር። በጉዳዩ ላይ አዲስ ስታንዳርድ ዛሬ ሰፊ ዘገባን ይዞ ወጥቷል። አዲስ ስታንዳርድ ባወጣው ዘገባም በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማና በአካባቢው በሚገኙ ስንኳ አርሴማና ፍጣ በተሰኙ ስፍራዎች ከአርባ በላይ ሰላማዊ ሰዎች ተገድለዋል ብሏል። ግድያው የተፈጸመው ባለፈው ሰኞ ነው። ነዋሪዎች እንዳሉት የመንግስት የጸጥታ አካላት ቤት ለቤትና መንገድ ላይ በፈጸሙት ጥቃት ህፃናትን ጨምሮ ከአርባ በላይ ሰዎች ተገድለዋል ይላሉ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓታት የቆየ የተኩስ ልውውጥ በመከላከያ ሰራዊቱና በአድማ ብተና ኃይሎች መካከል በብራቃት ከተማ ሲደረግ እንደነበር ለአዲስ ስታንዳርድ ገልጸዋል። ከመራዊ ከተማ 21 ኪሎ ሜትር ርቀት ላይ በምትገኘው በብራቃት ከተማ ዙሪያ የአድማ ብተና ኃይሎች ከፋን ታጣቂዎች ጋር በመቀናጀት ከመከላከያ ጋር ውጊያ መግጠማቸውን ነዋሪዎች ጠቁመዋል። ከውጊያው በኋላ የመንግስት የጸጥታ አካላት ወደ ከተማዋ ዘልቀው በመግባት ያገኙትን ሰው የዘጋ ቤት እየከፈቱ ገድለዋል ተብሏል። ውጊያው የተቀሰቀሰው ከከተማ በስተ ምስራቅ ሁለት ኪሎ ሜትር ላይ በሚገኘው ፍጣቅ ሚካኤል ቤተ ክርስቲያን አካባቢ እንደነበር የገለጹት ነዋሪዎች፣ ቄስ ዋሴ ይግዛው የተባሉ የቤተ ክርስቲያኒቱ አስተዳዳሪን ጨምሮ 46 ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸውን ተናግረዋል። በመንግስት ኃይሎች ጅምላ ግድያ በተፈጸመበት ዕለት የፋኖ ታጣቂዎች በአካባቢው እንዳልነበሩ ነው ነዋሪ ውስጥ ጠቁመዋል። ከግድያው በኋላ በትናንትናው ዕለትም በከተማዋ ዙሪያ ከ8 እስከ 12 ሰዓት የቆየ የተኩስ ልውውጥ መደረጉ ተሰምቷል። ውጊያው የተቀሰቀሰበት ቦታ ባለፈው ዓመት 11 አብነት ተማሪዎችና አንድ በአካባቢው የሚገኝ ገብርኤል ቤተ ክርስቲያን አገልጋይ የተገደለበት ቦታ ነው ተብሏል። አካባቢው በከፍተኛ ውጥረት ላይ እንደሚገኝ የጠቆሙት ነዋሪዎች ድባቡ በጣም ይከብዳል፣ ጭንቀት ላይ ነን ሲሉ ስለ ሁኔታው አስረድተዋል። ውጊያው አሁን ከአሁን እንደ አዲስ ያገረሻል በሚል ስጋት የከተማዋ ነዋሪ አጎራባች ወደሆኑ የገጠር ቀበሌዎች በመሸሽ ላይ መሆኑን አመ አመላክተዋል። ይህ በእንዲህ እንዳለ በጎንደር የከባድ መኪና ሹፌሮች በታጣቂዎች ድብደባና እገታ እንደተፈጸመባቸው ታውቋል። በደቡብ ጎንደር ዞን ጋይንታ አካባቢ ሰሞኑን የከባድ መኪና ሹፌሮች በታጣቂዎች ድብደባና እገታ እንደተፈጸመባቸው በቦቴዎች የተጫኑ ነዳጁ በየመንገዱ ሲፈሱ የሚያሳይ ቪዲዮ በማህበራዊ ሚዲያ ሲዘዋወር ተስተውሏል። ጣና የከባድ መኪና አሽከርካሪዎች ማኅበረም በወቅቱ ነዳጁ እንደፈሰሰ ገልጾ አንድ ሹፌር በጥይት ተመቷል። ሁለት ሹፌሮች ታግተው ተወስደዋል ብሏል። አሽከርካሪዎቹ ከጅቡቲ ነዳጅ ነው ሲጓዙ የነበሩ መሆናቸው የተነገረ ሲሆን ስለ ጉዳዩ የተጠየቀው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ምላሽ ያለውን ማብራሪያ ሰጥቷል። ማህበሩ ለቲክባ ኢትዮጵያ በሰጠው ማብራሪያ ትጥቅ የማይለብስ ከቀበቶ ውጭ የማይታጠቅ በየዋህነት ለህዝብ የሚያገለግል የሚያረካ ክፍያ ሳይከፈለው እንደ ሀገሪቱ ሁኔታ በችግር ላይ ያለ አሽከርካሪ በማንኛውም አካል ሊገደል አይገባውም ብሏል። በክልሉ በእንዲህ መልኩል ስለቀጠለው ውያም መከላከያ ሰራዊቱ መረጃን አጋርተዋል። በሰሜን ሸዋ የፋኖ ታጣቂዎችን እንደደመሰሰ የገለጸው መረጃው መሳሪያዎችንና ተተኳሾችንም ማረከ አስታውቋል። በሰሜን ሸዋ ዞን መርሃ ቤቴ ወረዳም የአየር ወለድ ክፍለ ጦር ሻለቃ ሁለት ሻምበሎች ድንገተኛ እርምጃ መውሰዳቸውን የገለጸው ሰራዊቱ በርካታ የነፍስ ወከፍ መሳሪያና ተተኳሽ መማረኩንም ተናግሯል። ሰሞኑን የአየር ወለድ ክፍለ ጦር በሪማም፣ በጀማ ወንዝና ወንጭት ወንዞች አካባቢ ዘመቻ ማድረጉንም የገለጸ ሲሆን በዚህም ራምቦ ክፍለ ጦር ተብሎ የሚጠራውን የፋኖን ክፍለ ጦር እንደደመሰሰም ገልጿል። ፕሮፌሰር ብርሃኑ ነጋ የኮሎኔል መንግስቱ ኃይለማርያምንና ደርግን ታሪክ ደገሙት። ከሰሞኑ በደቡብ ኢትዮጵያ በተፈጸመ ጥቃት የፓርቲያቸው ስም ሲነሳ የነበረው ብርሃኑ ነጋም ትናንት በፓርላማ የደርግ ድርጊት ያስታወሰ እርምጃ እንደሚወስዱ ይፋ አድርገዋል። ውሳኔው በሚመሩት የትምህርት ሚኒስቴር ተቋም ተፈጻሚ የሚሆን ነውም ተብሏል። የኢዜማው መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም እንደ ደርግ ወታደራዊ አገዛዝ ሁሉ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት ኅብረተሰቡን እንዲያገለግሉ የሚያዝ እርምጃ እንደሚወስዱ ተናግረዋል። ዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያደርግ አሰራር ተግባራዊ ለማድረግ ታስቧል። ትምህርት ሚኒስትሩ ብርሃኑ ነጋም ትናንት መጋቢት 24 ቀን 2017 ዓ ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት አቅርበዋል። ውይይትም ሲደረግ ነበር። በዚህም ወቅት በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸው ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥ እና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሠረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያም ተላብሰው በዚያው ወደ ሙያው እንዲሰማሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪም ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገም ግምገማ መቶ ሺህ የሚደርስ የመምህራን እጥረት መኖሩን መታወቁን የተናገሩት ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣም አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዘ ዘርፈ ብዙ የማጥቂያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩም በ2019 ዓ ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። ዶናልድ ትራምፕ አራት ኪሎ ላይ ፈረዱበት። የነጩ ቤተ መንግስት ጌታና አለቃ ትራምፕ በውሳኔያቸው ዓለምን እያመሱት ነው። የውሳኔያቸው ሰይፍ ቀይ ባህርን ተሻግሮ ወደ ኢትዮጵያ ዙሯል። ፕሬዚዳንቱ አራት ኪሎን ብሎም ኢትዮጵያን የሚነካ ፊርማ ፈርመዋል። ሲጠበቅ የነበረው ውሳኔም ዛሬ ይፋ ተደርጓል። ከዋይት ሀውስ የወጣው የውሳኔ ሀሳብ እንደሚያሳየው ትራምፕ ኢትዮጵያን ጨምሮ መቶ ገደማ ሀገራትን ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ ጥለዋል። ትራምፕ ትናንት ረቡዕ ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው። ትራምፕ በሀገራቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10 በመቶ ነው። ይህ ቀረጥ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ ሀገራቱ ምርቶችን የሚልኩ 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካትቷል። በዚህም ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸውም ትራምፕ ተናግረዋል። እንደ ዋይት ሃውስ ገለጻ 10 በመቶ የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃ ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው። ከፍተኛ ቀረጥ የተጣለባቸው አንዳንድ አገራት ሀገራት ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዚያ አንድ ጀምሮ መሆኑን ተገልጿል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ ዕድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ አመላክታል። በኢትዮጵያ ላይ የተጣለው የቀረጽ ምጣኔ 10 በመቶ ሲሆን በዚህ መሰረት አዲስ አበባ በመጭው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ቀረጽ በሁሉም ሀገራት ላይ ያስቀመጡት የቀረጽ መነሻ ምጣኔ ነው። ኢትዮጵያ በአውሮፓውያኑ 2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳ የሀገሪቱ መንግስት መረጃ አመላክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ቶች እንደሆኑ መረጃዎች አመላክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላካቸው ምርት ከ2023 ጋር ሲነጻጸር 244 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ በካግዋ ዕድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበረ በገንዘብ ሚኒስተር ድረገጽ የወጥ አንድ ጥናት ያሳያል። ኢትዮጵያ ካግዋ ከመታገዷ ሶስት ዓመታት አስቀድሞ በ2011 ይህንን እድል በመጠቀም 246 ሚሊዮን ዶላር የሚያወጣ ምርቶችን ወደ አሜሪካ ካልካለች። ኢትዮጵያ አጎዋን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነው። የአጎዋ ግድ በኢትዮጵያ ንግድ ላይ ያስከተለውን ንዝረትና የተገኙ ትምህርቶችን በተመለከተ ጥናት እንደሚያመለክተው በ2014 ዓም ኢትዮጵያ ካመረተችው አጠቃላይ የጨርቃጨርቅ ምርቶች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 ዓም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአጎዋ መታገዷን ተከትሎ እድል ሲጠቀሙ የነበሩ 63 በመቶ የጨርቃጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። በትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ካጎዋ እድል ውጭ ከተደረገች በኋላ ለሶስት ተከታታይ ዓመታት ወደ እድሉ ተጠቃሚነት መመለስ አልቻለችም። አሜሪካ በቀይ ባህር ላይ ጥቃት ፈጸመች። ጥቃቱን ተከትሎ ሰዎች ተገድለዋል። አሜሪካ በየመን ሆዳ ያድ ወደብ በፈጸመችው ጥቃት አራት ሰዎች ተገድለዋል። ከሁቲዎች ጋር ይሰራ የሚባለው አልማሲራ ቲቪ ይዞት በወጣው ዘገባ መሰረት አሜሪካ በየመን ሆዳ ያድ ግዛት በፈጸመችው የአየር ድብደባ የአራት ሰዎች ህይወት አልፏል ተብሏል። ከጥቃቱ ጋር በተያያዘ በሁቲዎች የሚደገፈው መንግስት በሰጠው መግለጫ በአሜሪካ ጥቃት በአልማን ሱሪያ ግዛት የሚገኘው የውሃ አስተዳደር ጽህፈት ቤት ህንጻ ተመትቷል ተብሏል። እንደ አልጀዚራ ዘገባ ከሆነ ደግሞ አሜሪካ እንደ አውሮፓውያን አቆጣጠር ከመጋቢት 15 ቀን ጀምሮ ያለማቋረጥ በየመን ላይ ጥቃት እየፈጸመች ያለ ሲሆን ይህ ሊሆን የቻለው ደግሞ የየመኖቹ ሀውቲዎች ዳግም ያገረሸውን የእስራኤል ፍልስጤምን ጦርነት ተከትሎ እነሱም ዳግም እስራኤል ላይ ጥቃት ለመፈጸም ከተንቀሳቀሱ በኋላ ነው። ሐውቲዎች በተለይ በቀይ ባህር የሚጓዝ የንግድ መርከቦች ላይ ጥቃት የሚፈጽሙ ሲሆን አሜሪካ ለዚህ የአጽፋ እርምጃም መውሰድ ከጀመረች ጊዜ አንስቶ ከ60 በላይ ሰዎችን ገድላለች ተብሏል። ፔንታጎን በበኩሉ በመካከለኛው ምስራቅ የሚኖሩ የጀት ተሸካሚ መርከቦች ቁጥር ወደ ሁለት ከፍ እንደሚያደርግ ያስታወቀ ሲሆን ይህም አንድ ሁለት ባለችበት በቀይ ባህር ላይ የምትሰማራ ሁለት ደግሞ በኤስያ ፓስፊክ ውቅያኖስ ውስጥ የምትቀመጥ መሆኗን አክሏል። ፔንታጎን አሁን ዩኤስኤስ ካርል ቪንሶን የተሰኘች ጀት ተሸካሚ መርከብ በመካከለኛው ምስራቅ ያሰማራ ሲሆን፣ ዩኤስኤስ ሃሪ ኤስ ሁርማን የተሰኘችው መርከብ ደግሞ በቀጣይ ቀናት በአካባቢ እንደምትደርስ ይፋ አድርጓል። ይህም አሜሪካ ተጨማሪ ጀቶችን በማሰማራት በአካባቢ ያላትን የሰማይ ላይ የበላይነት ያስጠብቃል ተብሏል